ሶስት ቀን ብቻ አስጪኝና እኔ ነገሮችን አስተካክሊ ከዚህ በኋላ ትሄድ እልሻለሁ። ምሩ በሀሴት ምክንያት ታክታለች። ሀሴት ምስጢሬን ሰምታኛለች፣ ምሩ ብላ ምሩ እያዳመጠች ነበረ። ሄኖክና ሀሴት ስጨቀጨቁ ምክንያቱም ከዚህ በፊት ሀሴት ስትሰርታለች፣ ጽናት ላይ ጽናት ራሷን ስታ እንድታኛ አድርጋለች። መድኃኒቱን ግን ለምን አልጨመርሽም ብሎ ሄኖክ ሲጨቀጭቃት፣ ድጋሜ ደግሞ መድኃኒት በመዳኃኒት እንትን ጽናትን እንድትጎዳ ስጠይቃት እሷ ደግሞ እምቢ አለች። እኔ ሴት ነኝ እኮ ጽናት ላይ እንደዚህ ድጋሚ አላደርገውም። በስተት አንዴ አድርግ ያለው አሁን ግን ድጋሚ አላደርገውም ብላ ከሄኖክ ጋር ሄኖክ ጋር ስጨቀጨቁ ምሩ ሁሉንም ሴትም ሄኖክ በጥፍ ስትመጣ ምሩ ደግሞ በሪካፍታ ጋብታ በዛ አገቴችው ማለት ነው። ምክንያቱም ይሄ ነገር ክራ ከሰማ በጣም ከባድ ነገር ስለሚሆን ለዛ ነው ምሩን ያገተችው ማለት ነው። ሐሰት ውድና እየተከበራችሁ ቤተሰቦች ደህና ናቸው? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። ጽናት ድራማ ክፍል ሃምሳ ስድስት ተለቋል። ከብታችሁ ቁት ማለት ነው እንግዲህ ክራይም ተመልሷል ተገኝቷል። ጠፍቶ ነበረ ያው በሄኖክ ምክንያት ነው ከዛ ቤት እየጠፋ ምክንያቱም ያ ቀን ሄኖክ ለሀሴት የሆነ ነገር ቃል አስገባት እና የአንቺ ቪዲዮና ፎቶሽ ሚዲያ ላይ እንዳልወጣ ብሽ ከፈለግሽ አንድ ነገር አድርጊ ነው ያላት። እሱም የጽናት ነገር ነው። ጽናት ወደ ካፌ ወሰዳት። ከዛ በኋላ መድኒት ትሰጥሻለሁ፣ ያ መድኒት ውሀ ውስጥ ጨምረሽ እንድጠጣ አድርጊያት ብላ ነው የነገራት እሷም እንደዛ አደረገች። ግን የሆነ መድኃኒት የሚያፈስ እንጂ በጣም የሚጎዳት ነገር አላደረገችው። እሷም ራሴን አመመኝ አለች። ሄኖክም እዛ ካፍ ውስጥ መጣ። ራሴን አመመኝ ብላ አልጋ ላይ ተኛችው ማለት ነው። ያ ጊዜ ደግሞ ሄኖክ አልጋ ላይ አብሯ አብራት ተኛ። ክራይ ደግሞ አይቷል። ለዛ ነው ሩቅ ሄዶ የጠፋ ለካንቸስ አስመሳይ ነሽ እኔ እያስመሰልሽ በምላስ እኔን እየገደልሽ ለስራ ሽሄ ነው ብሎ ክራይ ጠፋ። ከራሴ ጋር ሊሆን ከጽናት ልራቅ ከህይወታ ውስጥ ልውጣ ወደ ራሴ ልመለስ ብሎ ማለት ነው። ይሄ ሁሉ ግን ስህተት ነው። እውነቱ ሲወጣ ግን ደግሞ ክራይ ይጸጽታል። ጽናት ምን አይነት መስዋዕት እንደከፈለች ግን ደግሞ ጽናትም አጥፍታለች። ይህ ነገር ብቻውን በአትዝ ለክራ ብታካፍለው ኑሮ ይሄ ሁሉ አይሆንም። እንደገና ደግሞ ሄኖክ በጣም ከባድ ሰው ሆኗል። በጆሮ ነው እየሰማ እኔ ጽናት እና በዛሬ ቀን ክራይ እንግዲህ ወደ ራይ ሰኒ ትሻላለች ከሁሉም ከሐሳብም ከሁሉም እሷ ትሻላለች ብሎ እሷ ጋር ሄዶ በቃ ሁሉም ነገር ልዴቱንም ሀሳቡንን ሁሉም ነገር አካፈለላት። ይሁንም ግን ለማንም አልናገርም ብላ ለበህይቷ ስም አለችለት። ምክንያቱም ክራይ አንቺ የተሻልሽ መስሎኝ ነበረ እና ለዛ ነው አንቺ ጋር የመጣው፣ ግን አንቺ ሚያውንሽ ብሎ እሷን ትቶ ሊሄድ ነበረ። እሷም ያውሳ የምትፈልገው ክራይ ና ጽናት አብረው እንዲሆኑ ነው። ገና ደግሞ ምስጢሩም ስለምታውቅ ለዛ ነው በኋላ የሚጸጽት ነገር እንዳታደርገው ተስፋ አትቁረጥ ነው ያለችው። ግን ክራይ በአሁኑ ሰዓት በጣም ተስፋ ቆርጠዋል። ጽናትም እንዳጋጣሚ ወደ ሳኒ ቤት ስትመጣ ክራይ እና ጽናት ተገናኙ። ቢሆንም ግን ተጨቃጭቋል፣ ብዙም አላወሩም። ከአሁኑ በኋላ ከጽናት ጋራ የማወራበት ጉዳይ ምንም የለም ጨርሻለሁ ብሎ ያው፣ ቢሆንም ግን እስካሁን ይወዳታል። ተስፋ ቢቆርጥ እንኳን ይወዳታል ማለት ነው። ወደ ቤቱ ስም ተመልሰው እዛም በቃ ከሀሴት ጋርም ተገናኙ። ወደ ራሱ ቤት ተመልሰው ድጋሚም ደግሞ ወደ አያቴ ቤት ሄዳለሁ እያለ ነበረ። ከነሆሜ ጋርም ተገናኙ። እንደገና ሄኖክና ሀሴት እየተጨቀጨቁ ነበረ ክፍል ውስጥ በረዘግቶ። ያው በፊት በባለፈው ክፍል ጽናትን መዳንድ ሰጥቶት ነበረ። ሀሴት እና ሄኖክ አንድ ላይ ሆኖ ያው ሄኖክ ሀሴት ሄኖክ ጋር የሆነ ፎቶ አላት ቪዲዮ አላት። ድሮ ያሳለፉት ህይወት ጥሩ አልነበረም። ሄኖክ ና ሄኖክ በጣም እንደ ጎዳት ነው። በሱ ምክንያት ትምህርቷን እንዳቋረጠች፣ ሁሉም ነገር እንደሆነች፣ ከአባቷ ጋር እንደተጣላች ነው። ግን ደግሞ በአንድ ነገር ነው ያስፈራራት። እኔ አላደርገውም ብላ ነበረ። ግን የምታደርጊ ጽናትን ወደ ካፌ ታመጫለች። ከዛ ደግሞ ምልሽን ታደርጊያለች። መድኒቱን ውሃ ውስጥ ጨምርና ጽናት እንድታጣ ታደርጊያለች ነው ያላት። እሷም ደግሞ አደረገች። ግን ደግሞ መድኒቱ የሚገል እንትን ምንድን ነው የሚጎዳው፣ እሱን እንትን አደረገች ደፋችና ሌላውን የሚያስተኛ ብቻ ጨመረችው ማለት ነው። ግን ጭንቅላትን የያዘኝ አለች ግማሹ ግን የደፋችሁ መስለኛል። ሐሰት መድኃኒቱ ቢሆንም ሐሰት ክፉ ሴት አይደለች፣ ግን ተገዳ ነው። እኔ ሴት ነኝ እንደዚህ አላደርገውም ብላ ነበረ። ያው እሷም ችግር ስላላት ለራሷ ስትል አደረገኝ። አንድ ላይ ተኙ ማለት ነው። ልክ አልጋ ላይ ስትተኛ ስናት ራሷን ስታለች፣ ራሷን አታውቅም። ሄኖክ ደግሞ መጥቶ አጠገቡ አጠገቧ ተኛ። ክራይ ደግሞ አየ በዛ ምክና። በቃ ፍቅራዊ ፍቅረኛ ሞች ናቸው። ጽናት አታላይ ናት ውሸታም ናት ብሎ ከቤት ብን ብሎ ጠፋ ማለት ነው። እና ሁሉም ቤተሰብ ተጨነቁ። ነሆሜ ጽናት ምሮ ሰኒ ሁሉም ተጨንቋል። እና በዛሬ ቀን ግን ነሆሜ ለምሮ እና ለጽናት የሆነ ነገር እንደደበቃችሁኝ እንዳለ ንገሩኛ፣ አለው እነሱ እንዲ ያሉ ግን ለጽነት ይህ መጨረሻ ጊዜ ነገራት፣ ያለ እውነቱ ማትነግርኝ ከሆነ እስከ መጨረሻ ራሳሻ፣ አለው ጓደኛ የማደለሽ ምን የማደለሽ መራሳሻ፣ አለው አለ እሷም ሁሉንም ነገር ነገረችው ማለት ነው። በጣም ነው የተቆጣ በፊት በሳል ሴት መስሎች ነበረ። አሁን ግን ጥሬ ነሽ ብሎ በጣም ነው የተናደደው። እንዴት ጓደኛ እንደዚህ ታደርጊያለሽ? ይሄ እኮ ፍቅር ነው ቀልድ አይደለም። እንዴት አንቺ በብር ትመካያለሽ? እና በጣም አጥፍተሻል። አንቺ ለክራይ ማን እንደሆንሽ ምን እንደሆንሽ አታውቂም ብሎ መልስለት ማለት ነው። በጣም ነው የተናደደ ነው። ሆሜ ክራም ወደ ቤት ተመለሰ እና እያወሩ እያሉ ያው ምግብ ልበሉ ስሉ ያው ሄኖክና ሐሰት ያወሩትን ምሩ እያዳመጠች ነበረ። ሁሉም ነገር ሳምታለች። በመድኃኒት ጽናትን እንደዚህ እንዳደረጉ አሁንም ደግሞ ድጋሜ ጽናትን እንደዚህ አድርጊ እያላት ነበር። እሷ ግን እኔ አላደርገውም ብላ እምቢ ስትል ፎቶሽን እና ቪዲዮሽን እፖስታለሁ እያለ ነበረ። ከፈለክ የፈለከው ሚዲያ ላይ ፖስት ወኔ አገባኝም ስትል መጨረሻ ላይ በሆነ ነገር ስነካት በጥፊ ስትመታ ሀሴት ሚኖክ ማለት ነው። እና ምሩ በር ከፍታ ስትገባ በዛው አገቷት ማለት ነው። እና በዛ አገተችው ሀሴት እባክሽን እስከሚሄድ ድረስ ለሶስት ቀን ታግሽኝና እኔ ወደ አባት እመለሳለሁ። ይሄ ኪራይ መስማት የለበትም ብላለች። እንደገና ደግሞ ጽናት በር ስታንኳኳ እሷ ቆልፋለች፣ ምሩያ በፕላስቲክ አፋ አሽጋለች። እና ምሩ እንግዲህ ስቃይ ውስጥ ነው ያለችው። እነሱ ግን ሳሎን ቁጭ ብሎ ምሩን እየጠበቁ ነው። ምሩ መታ ምሳት በላብ ስልክ አታነሳም እያሉ እየጠበቁት ነው። እሷ ግን ችግር ውስጥ ነው ያለችው። ግን ይሄ ነገር እንዴት እንደሚሆን አይታወቅም። ብቻ ምሩ መዳን አለባቸው ሁሉ ይሄ ሁሉ ቤት ሆኖማ ወይ ክራይ ወይ ነሆሜ ወይ የሆነ ነገር በርካ ሰብሮት ምሩን ያድናሉ ብዬ አስባለሁ። እና ውዶቼ እንደዛ ነው። አመሰግናለሁ። ደህና ሁኑ። እስኪ ላይክ ላይክ አድርጉ ሰብስክራይብ አድርጉ እና ክፍል ሀምሳ ስድስት ይህን ምስል ያበለ ደህና ሁኑ። መልካም ቀን በሉ። ደህና ሁኑ። አመሰግናለሁ።